ኢማም ሆይ እርስዎን ለማግኘት የመጣ እንግዳ ውጭ ላይ ቆመው ትዕዛዞን በመጠበቅ ላይ ይገኛል። አስገቡት። አሰላሙ አለይኩም ወረህመቱላህ ወበረካቱህ። ወአለይኩም ሰላም ወረህመቱላህ ወበረካቱህ። ኬ የምትመጣው ጉዳይህስ ምንድነው ኢማም ሆይ? በአንቱ ግዛት ባሉ በተወሰኑ ክልሎች በህዝብ ተወክዬን የመጣሁት ንጉሥ ሆይ በእኛ አካባቢ የተለያዩ የሰብአዊ መብት ጥሰቶች እየተፈጸሙ ይገኛል። መጂዶች ይፈርሳሉ፣ ቁርኣኖችም ይቃጠላሉ፣ የሰው ህይወትና ንብረት ያላግባብ ይጠፋል። ምናልባት እናንተ ተተናክሏቸው ይሆናል። አልደረስንባቸውም። ንጉሥ ሆይ እምነታቸውና ቤተ እምነታቸውን አክብረን በተቀመጥንበት ወቅት ነው ያለምንም ምክንያት ይህንን ሁላ የፈጸሙት። እንዴት እንዲህ አይነት ነገር እኔ ባለው በግዛት ሊፈጸም ይችላል? እኮ እንዴት! በእርግጥም አላህ እንዲህ ብሏል፣ አላህ ሰዎችን ከፊሉ በከፊሉ መገፍተሩ ባልነበረ ኖሮ ገዳማቶች፣ ቤተ ክርስቲያኖች፣ የአላህ ስም የሚወሳባቸው መስጅዶች በተፈረሱ ነበር። የአላህን ሃይማኖት ለመርዳት የፈለገ ሰው በእርግጥም ይረደዋል። አላህ ብርቱና አሸናፊ ነው። ኢብራሂም፣ ከዚህ ሰውዬ ጋር በመሄድ የሚለውን ነገር በደንብ አጣርተ በአስቸኳይ ተመለስ። ይህ ሰው እንደሚለው እውነት ከሆነ በንግዛት ስር የሚኖር የማንም መብት እንዲጓደል አልፈልግም፣ እና ተገቢውን እርምጃ በመውሰድ ስርዓት አይዛችኋለሁ

አሰላሙ አለይኩም ወረህመቱላህ ወበረካቱ። አለይኩም ሰላም ወረህመቱላህ ወበረካቱሁ። ጉዳይሽ ምን ነበር? እስኪ ንስማሽ ተናገሪ እህቴ። ኢማም ሆይ የምበላ አጣሁ፣ ልጆቼን ማሳደግ ከበደኝ፣ ህይወት ፊቷን አዞረች። እንዴት ይሄ ሁሉ ሙስሊም ሀብታም ሙስሊም ባለበት እንዴት ሙስሊም ይራባል? ሁሉም ለራሱ እንጂ ለሰው የማያስብበት ክፉ ዘመን ላይ ደርሰናል። ለካ አሁን እቺ ሴትና ልጆቿ በአካባቢ ያላችሁ ሰዎች መርዳት አቅቷችሁ ነው? ሁሉም በአካባቢ አለ ቢረዳዳ ለዚህ ባልደረስን ነበር። ዩሱፍ ለዚህ ሴትና ልጆቿ በቂህና አልባሳት እንዲሁም ጥሩ ቤት ስጧቸው። ታዛዥ ነኝ ማም ሆይ። አመሰግናለሁ ኢማም ሆይ፣ ሁሉንም ሰው በኩላን የሚያዩ አንዱን ካንዱ ማያበላልጡ የትልቅ ስብዕና ባለቤት ነዎት። ይሄው በድህነታችን ብቻ ሁሉም የሚጸየፋቸውን ልጆቼን እንኳን በእዝነት ዳበሳቸው። ማንም ቀና ብሎ ማያኝን እኔን አከበሩኝ። በእርግጥም እርሶ አላህ እርሶ እኛን አስከብረውናልና አላህ እርሶን ያክብሮት። አሚን። አላህ ካንቺ ጋር ይሁን እህቴ። ከዚህ በኋላ ማንም በእኔ ግዛት ስር የሚኖር ሰው ሲራብና ሲታረዝ ማየት አልፈልግም። ለሁሉም መሟላት ያለበትን በሙሉ አሟሉ። ካሁን በኋላ እንደዚህ ስሞታ መስማት አልፈልግም። ስልጣንን ልናገለግልበት እንጂ ልንገለገልበት፣ ልንጠቅምበት እንጂ ልንጠቀምበት አልተሰጠን። አላህ ሆይ የሰጠኝንን ስልጣን ተጠቅሜ ህዝቦቼንና ሀገሬን እንዳገለግል እንጂ በጭፍን ተመርቼ ፍትሕን እንዳላጓድል እርዳኝ። አላህ ሆይ ላጠፏቸውና ለረሳኋቸው ነገሮች ምሕረትህን እከጅላለሁ ይቅር ኢማም ሆይ ቦታው ድረስ በመሄድ ትእዛዞን ፈጽሙ ያሉ ጥሩ ምን አገኘ እውነት ነው ንጉስ ሆይ በርካታ ንብረቶች ተለይተው ወድመዋል የሰው ነፍስ ጠፍቷል የተለያዩ ሰብአዊ ጥሰቶች ተፈጽመዋል ይህ ወንበር ለእኔ ምን ነው ይህ ካባም ለእኔ ምንም አይደለም ሀገሬ እየፈረሰች እኔ መቀመጥ ምንድን ነው ወደ ህዝቦቼ ወርጄ እንድሰራ የተሰጠኝ ስልጣን ያስገድረኛል። አልያማ ስልጣንን መሸከብ ብቻ ምንድን ነው ትርፉ? ለጉዞ የሚሆነኝን ነገር በሙሉ አዘጋጁ። እኔው ራሴ ቦታው ላይ በመሄድ ድርጊቱን አጣራለሁ። እንደተባለው እውነት ከሆነ ድርጊቱ ያለ ምንም ምክንያት ከተፈጸመ ተገቢውን እርምጃ ከመውሰድ ወደ ኋላ አለን። በዱ ሀያ እንሂድ።